ስሜ በላይ ነሽ ይባላሉ። የመጣሁት ከጎሮ ነው። እኔ እግዚአብሔር ትልቅ ነገር ነው ያደረገልኝ። የመሬት ጉዳይ ነበር። እህቶቼ ሶስት ናቸው። የራሳቸውን ድርሻ ወስዶ የኔን ካልወሰርን አሉ። ከውስጥ አንድ ሶስት ሶስት መቶ ካሬ ልስጣችሁ እና ተውስ አይቻልም አሉ። አይቻልም ሙሉ በሙሉ ካልወሰርን አሉ። ከዛ በቃ እንደውም ሕግ ይዳኘን አንወስድም ወይንም በሕግ እንወስዳለን አሉ። ሜዶ ክሰዶ ሁለት ጠበቃ ቆሙ፣ እግዳ አወጡ። እዛ መጥሪያ መጡብኝ። እኔ ደሞ ወደዚህ መጣሁት። መጥራውን እንደተቀበልኩ የዛን ቀን ሙሉ ቀን እዚህ በቃ የነብዬ ነው ካምላክ፣ አንተ ፍረድ እያልኩ ነበር። ሙሉቀን ቀን የዋልኩት እዚህ መጨረሻ ላይ ፕሮግራም ሲያልቅ ዘይት ይዤ እዛ መሬት ላይ አጥሩ ላይ ጨምሬ ይሄ መሬት የእኛ ነው በየሱስ ማንም ወስድ። ዘይት የእግዚአብሔር ኃይል አለበት እግዚአብሔር እሳት አለበት ብዬ ጨመርኩበት። አምሌ ውስጥ ነበር 216 ጥር አንድ እግዚአብሔር ፈረደልኝ፣ ተፈረደልኝ። ያ መሬት ተለክቶ ካርታው ሲሰጣለው ካርታውን ይዤ ነው የመጣሁት። ጥላት ለካ ራሱ የቆፈረውን ጉድጓድ እራሱ ገባበት። ውሰዱ ሲባሉ ውሰዱ ሲባሉ አንድ ወስድ ሙሉ በሙሉ ካልሆነ ሶስት ሶስት መቶ ውሰዱ ሲባል አንድ ወስድ ሙሉ በሙሉ ነው ብሎ እስከ መጨረሻ ይኸው ካርታ እስከ ምደርስ ነበር የቆየት አንድ ሺህ ሰባት መቶ ሀያ አምስት ካሪ ነው። ይኸው ካርታውን ይዤ መጣሁ።